ጽናት እንግዲህ አጣብቂኝ ውስጥ ገብታለች ማለት ነው። ኪራ እየደበቅሽኝ ነገር አለ ይላታል። አባትየው ደግሞ የኪራ አባት ደግሞ እንዳትናገሪ አደራ አማናሽን እንዳትበይ ይሏታል። እሷ በዚህ መካከል ተጨንቃ ልትሞት ነው ማለት ነው። ጽናት እጅግ በጣም የዋህና አዛኝ ልጅ ናት። ኪራን በጣም የምትወደው ብዙ መስዋዕትነት ያሳለፈችለት ልጅ ስትሆን፣ አሁን ደግሞ የእናቱን መታመም አባትየው እንዳትነግሪኝ ስላላት አጣብቂኝ ውስጥ ገብታለች ማለት ነው። ከአባትየው ጋር ስታወራ በተደጋጋሚ ኪራ ይደርስባታል ማለት ነው። ግን ኪራም አልተረዳትም። ከሌላ ሰው የምታወራ ይመስለዋል። እሷ ደግሞ እንዴት አድርጌ ልንገረው? አሁንስ ፍቅሬ ማገርሸት አልፈልግም እውነቱን እነግረዋለሁ እያለች ከራሷ ጋር ትማጎታለች። እጅግ በጣም ከባድ ነው አይደል? ኪራ እሳት ለብሶ እሳት ጎርሶ። እንግዲህ ሰኒንም ሂዶ አናግሯት ነበረ። ጽናት እናንቺ የደበቃችሁኝ ነገር አለ ብሎ ሰኒ፣ ምንም የደበቅን ነገር የለም ኪራ፣ ምንም የተፈጠረ ነገር የለም ጽናትን ግን ሄደህ እንዳትናገራት እያለችው ነበረ የራሱን እሱም የራሱን ግምት ያስቀምጣል እች ላይ ጥላኝ ልትሄድ ነው እንዲህ እንደዚህም እያደረገች ደግሞ አልጠላትም ለምን ምንስ ነው ከኔ የምትደብቀኝ እያለ ራሱን ሁሌ ይጠይቃል ከራሱም አልፎ እንግዲህ ናሆ ምንም ደውሎ ና ብሎት እንደዛ ተቆጥቶ ምንድን ነው ጽናት የምትደብቀኝ አሁንስ ደግሞ ጥላኝ ትሄዳለች እያልኩኝ እየሰጋሁ ነው ይለዋል እሱም አይ ተረጋጋ ብሎ ከቤት እንደወጣ? ወደ ቤት ይዞት ገብቶ ነበረ። እንግዲህ ጽናት ትነግረው ይሆን ወይስ ደግሞ አሁን ናሆም እንግዲህ ምሩን ጠይቋት ነበረ፣ ለምንድን ነው ምንድን ነው የምትደብቁት ጽናትን፣ እሰይ እሰይ ስንላት ሁለ ነገሩን እያበዛችሁ ነው ስትል፣ እውነታውን ነገረችው ለናሆም። ናሆም አንተ ብትሆን ታደርገዋለሁ ወይ ስትለው አይ ብሎ ነው ከባድ ነገር እንደሆነ የነገራት ምሩም እንግዲህ በጣም ተናዳ። አያችሁ ጽናት የተሸከመችው ጉድ ይሄንን ነው። ከማንም እና ከምንም በላይ ለኪራ የምታስፈልገው ጽናት ነው ብላ ተነስታ ጥላው ሄደች ማለት ነው። ሁሉም የራሱ ችግር አለበት ናሆሜ። ደግሞ እንግዲህ እናቱ ልጅ ውለድ ይሉታል ምሩ ልብታ የልብ ሕመም አለባት። መውለድ አትችልም። በዚህ ኬት እንዴት አድርጌ ነው ለእናቴ የምነግረው? እናቱ ብስማ እርግጠኛ ነኝ ምሩን አልፈልግም ነው ምክንያቱም የእናቱ ሕልም ልጅና ልጅ ብቻ ነው ማለት ነው። አንዳንድ እናቶች ለልጅ በጣም ይጓጓሉ። ናሆሚ እንግዲህ ከኔ ችግር እንደሆነ ነው ምነግራት ብሏል ለእናቱ ማለት ነው። እውነት ከሆነ ቀለበት ሊያደርጉላቸው እየተመካከሩ ነበረ። ምን ያህል ደስ እንደሚሏቸው ሁለት ጓደኛሞች በአንድ ቀን ለሚወዱት ፍቅረኛ ቀለበት ሊያደርጉ እየተነጋገሩ ነበር ማለት ነው። ናሆሚ ግን የኪራን የካንሰር ታማሚ መሆኗን ሲሰማ ቀለበቱን የሚያፈርስ ነው የሚመስለኝ። ምክንያቱም ደስታው ኪራ ግን የእናቱን ህመም ቢሰማ ምንድን ነው የሚሆነው? ከመጀመሪያው ስለደበቁት የሚጎዳ ይመስላል አይደል? እንደዛ አስባለሁ እኔ። ለማንኛውም ጽናት ድራማ እጅግ በጣም ደስ የሚል ሁሉን ነገር እያለፈ የመጣ በተለይ የጽናትን ችሎታ ያሳየ ተከታታይ ድራማ ነው ማለት ነው። ምሩና ነሆሜም እንግዲህ የእናታቸው እናቱ ውለጂ ክበጂ እያሉ ነው። ምሩም እንግዲህ ለእናቱ ደውላ ተናገረች ተናግራለች። ምን ሆነች ነው ሲሏት ብቸኝነት ተሰማኝ ጎደልነት ተሰማኝ ማይ እያለች ነበረ። እንዳውም ምሩ በጣም ከመጨነቋ የተነሳ ብር ብዬ ወደ ሀዋሳ ሊሄዱ እያለች ለሰኒ እየነገረቻት ነበር። ሰኒ ደግሞ አይ እንዲማ ማድረግ የለብሽም፣ ናሆሜንማ ትጉጆ እያለች። ሰኒ እጅግ በጣም ደስ የምትል ልጅ፣ ሩህሩህ የሆነች ናት። ሰኒ ለራሷ ጭንቀት ላይ ናት። ግን ለእነሱ ደግሞ ፈውስ ናት፣ አንዳንድ ጊዜ የራሳችንን ስሜት ደብቀን ለሰው የምንደርስ ሰዎች እኮ ለሰው የሚደርሱ ሰዎች አሉ። እንደዛ ናት ሰኒ፣ ደስ የምትል ልጅ፣ የራሷን ችግር ደብቃ ለሰዎች ግን ደግሞ አለች የተባለች ልጅ ናት። ና ጽናት እጅግ በጣም ተወዳጅ ድራማ ሆኗል። በዚሁ ይቀጥሉ። ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ